መጎብኘት ትችላላችሁ። ዲኤም ሲሪል ስቴትም ቲክቶክ ሀገራችን ውስጥ በሰፊው መጠቀም ከተጀመረበት ዘመነ ኮሮና አንስቶ በርካታ ወጣት ኮንቴንት ክሬተሮች እንድናውቅ አስችሎናል። ለበርካታ ኮንቴንት ክሬተሮችም ወደ ኢንተርቴንመንት ሚዲያው እንዲገቡ ከዛም ባለፈ ሰፊ የስራ እድል ከጥሩ ገቢ ጋር እንዲያገኙ አስችሏቸዋል። የማስታወቂያ ስራም ሁሌ ከምናይበት የሜንስትሪም ሚዲያዎች ራሱን ዞር አድርጎ ወደ ቲክቶክ ከገባ ሰንበትበት ብሏል። ታዲያ የሀገራችን ቲክቶከሮች ዋና የገቢ ምንጭም ይኸው የማስታወቂያ ስራ ነው። በየጊዜው የተለያየ አቅምና የራሳቸውን ከለር ይዘው የሚመጡ ኮንቴንት ክሬተሮች ስላሉ ድርጅቶችም ራሳቸውን ለማስተዋወቅ ቲክቶክ ላይ ሰው ቸግሯቸው አያውቅም። በአሁኑ ሰዓት ድሮ ከሚሰሯቸው አስቂኝ ኮንቴንቶች ለወጥ አድርጎ ብዙ ድርጅቶችን እያስተዋወቀ ያለውና ኢትዮጵያ ውስጥ በዕድሜ ትንሹ ብዙ ተከታይ ያለው ቲክቶከር ታኩርን የህይወትና የአስተዳደግ ሁኔታ እንቃኛለን። አብራችሁን ቆዩ። ከበድ ባለው ተረባውና ቀልዶቹ የሚታወቀው ታኩር የተወለደው በደሴ ከተማ ነው። እድገቱም በዛው በደሴ ከተማ ሀገር ግዛት መንደር ውስጥ ሲሆን በቀድሞ ጊዜ የንጉሳውያን መኖሪያ እንደነበረ ይናገራል። የታኩር ትክክለኛ ስሙ ቶፊቅ ይባላል። ታኩር የሚባለውን ስምም የመረጠው አንድ የሚወደው የአማርኛ ፊልም ርዕስ ስለነበረ ነው። ገና በልጅነቱ እናትና አባቱ ስለተለያዩ እናቱ በብዙ ችግር ውስጥ ሆናን ያሳደገችው ከሌሊት ጀምሮ እንጀራ እየጋገረች እና እየሸጠች ነበር የምታሳድገው። የእናቱን የኢኮኖሚ ሁኔታ ያየው ታኩርም ገና በልጅነቱ ነበር ወደ ስራ የገባው። እርግብና ዶሮ በመሸጥ እንዲሁም ከገጠር ድረስ በግ አምጥቶ እነሱን በማርባት ራሱንና እናቱን ያግዝ ነበር። ትምህርት ላይ ብዙም እንዳልነበረ የሚናገረው ታኩር የአጸደ ህጻናት ትምህርቱን በሮያል ትምህርት ቤት፣ ከዛም ደግሞ አንደኛ ደረጃ ትምህርቱን በቴጌ መነን ትምህርት ቤት ተምሮ ዘጠኝ ክፍል ሲገባ ሆጤ ሁለተኛ ደረጃ ትምህርት ቤት እንደገባ ይናገራል። ብዙውን ጊዜ በስራ ስለሚያሳልፍ አምስቱንም ቀን ትምህርት ቤት እንደማይሄድ የሚናገረው ታኩር ቅዳሜ ፊት ወር የነበረ ቀን ብቻ ነበር የሚሄደው። በዚህም ሁኔታ እየተማረ መጥቶ 11ኛ ክፍል እንዳቋረጠው ይናገራል። ወደ ቲክቶክ የመጣበት አጋጣሚን ሲናገር አንድ የሰፈር ጓደኛው በራሱ ስልክ ለታኩር የቲክቶክ አካውንት ከፍቶ ይሰጠዋል። ታዲያ የመጀመሪያ ቀን የቀረጸውና ቫይራል የወጣው አንዲት የእሱ የነበረች በግ ስትገጨው የሚያሳይ ቪዲዮ ነው። በዚህ ቪዲዮ ታዲያ በደሴ ከተማ ሲዘዋወር ራሱ ብዙ ሰዎች ይለዩት ነበር። ሁለተኛ ቪዲዮውን ሲሰራ ኮሜዲያን ቶማስ ሰራው በዚህም ታዋቂ መሆን ስለቻለ ሶስተኛው ቪዲዮ የፕሮሞሽን ስራ ነበር። የፕሮቲን ማስታወቂያ እንደነበር የሚናገረው ታኩር እንደ ክፍያም የተሰጠው ፕሮቲኑ ነበር። እሱም ሸጦ ለአንዳንድ ነገር ለራሱ የሚሆነውን ከወሰደ በኋላ የቀረው ለናቱ ሰጣት። የብዙ ሰዎች አይን ውስጥ እንዲገባ ያስቻለው የደሃ ቪሎግ የተሰኘው ቪዲዮ ሲሆን ከዛን ጊዜ ጀምሮ በቲክቶክ ላይ ስሙ በከፍተኛ ሁኔታ ነበር የናኘው። አንድ ቀንም ላይቭ ቲክቶክ ላይ ገብቶ እንዲቀልድና በቀለደው ልክ ሽልማት እንደሚያገኝ ይናገረዋል። ያንን የላይቭ ፕሮግራም ይመራ የነበረው አሮና የተባለው ላይቭ ስትሪመር በውስጥ መስመር ካናገረው እና ታሪኩን ከሰማ በኋላ እዛው ቲክቶክ ላይ ወደ 350 ሺህ ብር አሰባስቦ ባጃጅ ግዛ ብሎ ስጦታ ሰጠው። የተደረገለትን መልካም ነገር ማመን ያቃተው ታኩር እንዲህ አይነት ገንዘብ በህይወት ዘመኑ አይቶ ስለማያውቅ በቶሎ የባንክ አካውንቱን ቼክ አደረገ። ነገር እየውነት ነበር። የተፈጠረውን ነገር ለእናቱ ሲነግራት ብሩን እንዲያስቀምጠው መከረችው። እንደ ቀልድ የጀመረው ቲክቶክ የምርም የገቢ ምንጭ ሊሆነው እንደሚችል ሲረዳ ጠበቅ አድርጎ ያዘው። እንዲህ እየሰራ እያለ በፕሮሞሽን የሚመጣው ገንዘብ ከላዩ ላይ ለእናቱ እየሰጠ ሌላውን ግን እያጠፋ ሲመጣ ጓደኞቹ ተቆጡት። ታኩር ከሱ በላይ ለሱ የሚያስቡ ጓደኞች እንዳሉት በኩራት ይናገራል። እንዲህ እየሰራ ባለበት ወቅት ደሴ አካባቢ ባለው የጸጥታ ሁኔታ ምክንያት ኢንተርኔት ይዘጋል። ይህም በከፍተኛ ሁኔታ ስራውን ያዘቀዝቅበታል። እንዲሁም ሆኖ እሱና ጓደኞቹ ቪዲዮ እየሰሩ ኢንተርኔት ያለበት ቦታ ጋር ስልኩን አስልከው ቪዲዮ ቲክቶክ ላይ እንዲለቀቅ ያደርጉ ነበር። ታዲያ አንድ ቀን ስልክ ይደወልለታል። ከሰይፉ ሾው እንደሆነ ተናግሮ ፕሮግራሙ ላይ ሊያቀርቡት ስለሆነ እንዲዘጋጅ ይነግሩታል። ታኩር ይህ እውነት ሊሆን አይችልም ብሎ ስላሰበ የሚደውልለትን የሰይፉ ማናጀር ቀልዱን እንዲያቆም ነግሮ ይሰድበዋል። ነገሩ እውነት እንደሆነ በተደጋጋሚ ሲነግረው ደስታውን መቆጣጠር ያቃተው ታኩር በቶሎ ለጓደኞቹ ይናገራል። እነሱም አላመኑትም ነበር። ጭራሽ ከተደወለለት በኋላ አንድ ሳምንት ሙሉ ዝም ሲባል ሁሉም ውሸት መስሏቸው ይቀልዱበት ጀመር። ሆኖም ግን ከቆይታ በኋላ ለፕሮግራሙ ቀረጻ ወደ አዲስ አበባ ሲመጣ አመኑት። ሰይፉ ላይ ከመቅረቡ በፊት የመጀመሪያውን የአዲስ አበባ ማስታወቂያን በውቾ ጉድ ሆስቷ ማህደር አማካኝነት ነበር ያገኘው። ሰይፉ ላይ ሲቀርብ በጣም ፈርቶ እንደነበር ይናገራል። ሊያመሰግን ያሰባቸው ሰዎች በሙሉ ሳያመሰግን የወረደው በፍርሃት ምክንያት እንደነበረም ይናገራል። መረባዊ ባለው ዘፈን ሲያወጣም በድጋሚ ብዙ ዝናና ተረፈ። ሆኖም ግን ከእስልምና እምነቱ ጋራ የሚጋጭ ተግባር ስለፈጸመ እስካሁን እንደሚጸጽተውና በዛም ስራ የተቀበለ ወደ 200000 የሚጠጋ ገንዘብ እስካሁን እንዳላጠፋውና ወደፊት ሰርቶ ሀብታም ከሆነ ሙሉን ለተቸገሩ ሰዎች እንደሚለግስ ተናግሯል። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መስጫ በታች በሆነ ዋጋ ቅንጦ አፓርታማ በካሬ በ78000 ብር ብቻ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 አዲስ አበባ ከመጣ በኋላ ግን ከቲክቶክ የሚሰራውን ገንዘብ በአግባቡ ባለመጠቀሙ ምክንያት ከፍተኛ የፋይናንስ ችግር ውስጥ ይገባል። ዝናውንና ስራውንም በአግባቡ ማስኬድ ሳይችል ይቀራል። ይህም ከፍተኛ ጭንቀት ውስጥ ከተተው። በዚህ ሁኔታ ላይ የነበረ ነው ታዲያ አብደላ የሚባለው የአሁኑ ማናጀሩን የተዋወቀው። ከአብደላ ጋር በአንድ ስራ ነበር የተገናኙት። ታኩር ስራው ላይ አተኩሮ መስራት እንዳልቻለ ሲረዳ ያለበትን ነገር ጠየቀው። ታኩርም ካስተዳደጉ ጀምሮ ሁሉ ነገር ለአብደላ ያጫውተዋል። ሁኔታውን ካዳመጠ በኋላ አብደላ ለአንድ ወር ብቻ ማናጀሩ እንዲሆን ስራውን አይቶ ከተስማማ በዛው እንደሚቀጥል ይነግረዋል። ከዛም ጊዜ ጀምሮ አብደላ የታኩርን ወጪ ገቢ፣ እንዲሁም የፕሮሞሽን ኮንትራቶችን መቆጣጠር ጀመረ። የታኩርም የቲክቶክ ህይወት እየተስተካከለ መጥቶ በአግባቡ የቲክቶክ ላይቭ ላይ አተኩሮ መስራት ጀመረ። ከሁለት ሚሊዮን በላይ ፎሎወሮች ያሉት ታኩር ከአብደላ ጋር አሁን ላይ ቤተሰብ እንደሆኑና አሁን ላለበት ደረጃ አብደላ ትልቅ አስተዋጽኦ እንዳለው ተናግሯል። ላይቭ ስትሪም ላይ ሁሌም ማስክ አድርጎ የሚገባበትን ምክንያት ያስረዳው ሁሌም በእድሜው ምክንያት ቲክቶክ ከላይቭ ላይ እያገደው ስለተቸገረ እንደሆነ ተናግሯል። ገና 19 ዓመቱ የሆነው ታኩር በአስራዎች ዕድሜ ላይ በራሳቸው ጥረት ወደ ሀብት ከመጡ ሰዎች መካከል ሆኗል። ማስታወቂያ ሊሰራ በሄደባቸው ቦታዎች በሙሉ ሰዎች በትንሽነቱ እንደሚገረሙ ተናግሯል። አጭር በመሆኑ ራሱ ላይ የሚቀልደው ታኩር አንዳንዴ ግን አጭርነቱ እንደ ቁም ነገረኛ እንዳይወሰድ እንዳደረገውም ተናግሯል። በዚህኛው ዓመት በተካሄደው የቲክቶክ አዋርድ ላይ ዘቤስት ላይቭ ስትሪመርን አዋርድ ያሸነ ባሸነፈው ታኩር በመላው ሀገሪቱ በኢቲቪ ላይ በሚተላለፈው ፕሮግራም ላይ ሽልማቱን ከተቀበለ በኋላ እናቱን አመስግኖና እንደሚወዳት ተናግሮ ወርዷል። ይሄም በብዙዎቻችን ዘንድ ለእናቱ ምን ያክል ቦታ እንዳለው አስረድቷል። በተገኘው ገንዘብ የእናቱን ቤት እንዳደሰ የሚናገረው ታኩር አሁንም ተግቶ የሚሰራው እናቱን የተሻለ ኑሮ እንድትኖርለት እንደሆነ አሳውቋል። ታዲያ ታኩር እናቱ ብዙም የተለየ ነገር እንደማትፈልግና ወደ አዲስ አበባ አምጥቶ ከሱ ጋር እንድትኖር ሲጠይቃትም የለም ብዙ ክፉና ደግ ያሳለፍኩባቸው ጎረቤቶቼ ጋር ነው መኖርም ሚሻለኝ ብላው አሁን ድረስ ደሴ እንደምትኖር ተናግሯል። ሁሌም እውቅና ሲመጣ ተያይዞ የሚመጡ ሱሶችና አልባሌ ነገሮችን እንዴት እንዳልለመደ ሲጠየቅ ድህነት ብዙ ነገር ያስተምራል፣ እናቴ አጥር የሌለው ግቢ ውስጥ በሌሊት እንጀራ እየጋገረች ነው ያሳደገች። ያሳደገችኝ እንዲሆን አሳድገኝ እንዴት ነው እሷን ጥዬ በሱስ የምዘፈቀው ሲል የብዙዎችን ልብ የነካ መልስ መልሷል። አብደላ ማናጀሩ ከሆነ በኋላ ታኩር እየሰራ የሚሰጠውን ገንዘብ አስቀምጦ በሱ ስም ታኩር ፐርፊውም የሚባል ሽቶ ቤት ከፍቶ ሰርፕራይዝ እንዳደረገው ተናግሯል። በቅርቡም የተመረቀው ታኩር ፐርፊውም የታኩርን ህይወት ከቲክቶከርነት ባለፈ ወደ ቢዝነስ እንዳመጣው ማየት ይቻላል። በድህነት የተፈተነው የታኩር ህይወት ለብዙዎች ማስተማሪያ ይሆናል። በመንገዱ የገጠሙት እንደነ አብደላ አይነት መልካም ሰዎች በብዙዎቻችን ህይወት ውስጥ ቢኖሩ ምን ያክል ህይወታችን ላይ ለውጥ እንደሚያመጣ ማየት እንችላለን። ከሁሉም ባለፈ ዝናን ገና በልጅነቱ ያስተናገደው ታኩር ዝና ዘነዘና ነው የሚለው ለመቀየር፣ ዝነኛ ስትሆኑ ቀድሞ የሚያውቋቸውን ሰዎች አትተው፣ ኔትወርካችሁን አስፉ፣ ሁሌም ከናንተ የሚበልጥ ስለሚመጣ ትሁት ሆኑ ይለናል።